የዓለማችንን ወቅታዊ ጉዳይ ስትመለከቱ ስትሰሙ ምን ይመስላችኋል? እንዴት ነው የምታስቡ? ደስተኞች ናችሁ? እያዘናችሁ ናችሁ? እየጸለያችሁ ናችሁ? እግዚአብሔርን ቃል ታነባላችሁ ወይስ እንዴት የሆናችሁ ነው? ጦርነቱን ስትመለከቱ ረሃቡ፣ ሰላም ማጣቱ፣ የሰዎች የእርስ በርስ ግጭቱ ምን አይነት ስሜት ነው በእናንተ ውስጥ እየፈጠረ ያለው? የእግዚአብሔር ቃል ይሄ እንደመሆን አልተናገረም ወይ በዮሐንስ ወንጌል ምዕራፍ 14 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስናገር ወደ እግዚአብሔር እኔ ወደ አባቴ እሄዳለሁ፣ ተመልሼም ደግሞ ይመጣለሁ፣ ስፍራም ደግሞ አዘጋጅላችኋለሁ፣ ከዛም በኋላ መጥቼ እናንተን ወስዳችኋለሁ ብሎናል። ኢየሱስ ተሳይልም ያ ትልቁ የቤተ ክርስቲያንና የአማኞች ተስፋ ነው። ኢየሱስ ክርስቶስ ወደ አባቱ ሄዷል፣ ስፍራ እያዘጋጀልን ነው፣ ደግሞም ይመጣና ይወስደናል። ከዚያ የዓለም ጭቅጭቁ ጦርነቱ፣ ረሃቡ፣ ውጣ ውረዱ፣ ጥላቸው፣ ዘረኝነቱ፣ እርስ በርስ መባላቱ በቃ ይቀርና እኛ ልም ብለን እንሄዳለን ወደ ጌታችን ለንመለስ፣ ወደ ዘላለም ሰላም፣ ወደ ዘላለም እረፍት፣ ወደ ዘላለም ጌታ፣ ወደ ዘላለም አምልኮ። በቃ ጭልጥ ብለን እንሄዳለን ወደ አምላካችን እቅፍ። እስከዚያ ግን ጌታ ዳግም ተመልሶ እስከመጣበት ቀን ድረስ እየጸለይን ወንጌልን ደግሞ ላልሰሙ ሰዎች እያሰማን ለጎረቤት በቤተሰብ አካባቢ በከተማችን በምንሰራበት መስሪያ ቤት ወሬቨር ከሰዎች ጋር ባለን ግንኙነት የክርስቶስን ወንጌል በሕይወትም በቃልም እየመሰከርን እየሰበክን እንድንቀጥል ጌታ ይርዳን። አይዟችሁ ዓለምንና ጭቅጭቋን፣ ዓለምንና ውጣውረኖን፣ ዓለምንና ጣጣዋን በቅርቡ እንሰናበታለን። ላንመለስ እንሄዳለን። ኢየሱስ ጌታ ነው። ላንመለስ ይችን ክፉ ምድር እንሰናበታለን ከጌታችን ጋር ከፍ እንላለን እኛ እስከዚያ ግን እንዳልኳችሁም በርቱ ጌታ ጸጋውን ያብዛላችሁ